እንደሽ ሚስት፣ ወይዬ፣ ማር እንዴና? ምን ሆነሽ ነው ዛሬ ቀኑ ሙሉ ስደውልሽ? ይሄ ማን ስልክ ነው? ስልኬ ኮ ባትሪ ዘጋ ብታይ። ይሄ ሚ የሜሪ ስልክ ነው። ሜሪ ማናት ነው ደሞ? ሜሪ ግቢ ጓደኛዬ ነበረች። ትናንት ገና ነው ከውጭ የገባች። ባለ በእናንተ ዛሬ ኮ ቦርሴን ቤት እረስቸውን የወጣሁት ለራት የሚሆን ነገር ከውጭ ገዝተ መግባት ይችላል። በዛውም ቪዲዮቹን አንተከፈልሽ። እሺ፣ በቃ እሺ፣ ችግር የለውም እና አሁን እይቱ ነሽ ነው ዘፍነሽ ሞይ ታየው ነቀም ሳይጨ ትሪካም እና ያውና ተነግረኛለሽ ማይ በእናትሽ ያወቅሽ ሰሞኑን እኮ በጣም ቢዚ ነው። ነገ እኮ ነው የሚያበቃው። አው በቃሽ። እሺ በቃ ችግር የለው። ያው አሁን ገቡ ተስ ምን ሆነ ነው ግን ቀን ሙሉ እኮ ስልክ አይሰራም ብታይ ስልኬ ተሰርቆ በ2024 እንደ አውሮፓ አቆጣጠር የኢትዮጵያ ብሔራዊ ባንክ ባወጣው የፋይናንስ ስቴቢሊቲ ሪፖርት መሰረት የኢትዮጵያ ዲጂታል ክፍያ በቀን በአማካኝ ከ75 ሚሊዮን ብር በላይ መደበኛ ግብይቶችን በመያዝ ከ265 ቢሊዮን ብር በላይ ዋጋ ያለው ግብይቶችን ይፈጽማል። በዚህም ሪፖርት መሰረት ከተመዘገበበት የባንክ ግብይቶች ውስጥ 14 በመቶዎቹ ከዲጂታል ማጭበርበር ወይም ፊሽንግ ጋር የተያያዙ ናቸው። ወንጀለኞች የተለያዩ ግለሰቦችን ኢላማ በማድረግ የቅርብ ሰው ድምፅና ፊት በኮምፒውተር በማስመሰል እኔንም ብለው በቪዲዮ ጥሪ ያሳምናሉ። አንድ ኪዋር ኮድ ፊሽንግ ሊንክ በመጫን ሁለተኛ ገጽ አወረደ። ይህም ባለማስተዋል ውስጥ የተፈጠረ ስተት ነበር። ዲፕ ፌክን በመጠቀም ደግሞ የቅርብ ሰውን መልክና ገጽ በመላበስ የግል ሚስጥሮችን፣ የድርጅት ሰነዶችን እንዲሁም የገንዘብ ማጭበርበር ይፈጸምበታል። አንድ ክሊክ ሙሉ ሕይወትን ሊቀይር ይችላል።